ቴሌቪዥን ዩቲዩብ አሉ። አያቴ አራዳ ዩቲዩብም ያውቃሉ አያቴ የአራዳ ልጅ። እውነት ግቡልኝ ማለት ነው እንግሊዝኛ ዳንስ በጣም ነው የምወዳው። ዳንስ ማዘር ቃና ምናምን ያያሉ እንደ

ይሄ ነገር ደግሞ ሰቀለኝ እንዴ? ዝቅ ያለ ነገር የለም? አያቴ ባለቤቴ ሰላም። አትዩ እንዴ በደንብ። ደህና ሰላም ነው። ማዘር እንዴት ነው? ነው ነው። የት ነበርክ? እዚሁ ነበርኩ። መች ማል

የኔ ልጅ አታውቂያት ተባለ። ብሩን ብሩ የሚል ህጻን አንድ ልጅ አለችኝ። አዶናይት ነው ነው ትምህርት ቤት ሄዳ ነው። ማስኩን ለምን አረጉ ማይደ አያቴ ለማን ሊደውሉ? በዛ ልዩየት ናት። ዛ ስልክም ኪስ ውስጥ አያደርጉም። እዚህ ውስጥ ጠጥ ምን አስፈለገ? የእኛ ኪስ እኮ ይችልች እንዳይሰረቅ ነው። ይሰረቃሉ። ልጆች ይመጣሉ። አያቴ ነጠላ ጫማ ላምጣ። ይሁንም ብዙም አልቆይም አይ እሺ፣ ቡና ደግሞ አጠጣም። አያትሽ አራዳ ናት። ጌም እንጫወታለን ከአያትሽ ጋር። አንቺ ቡና ፍስ፣ ከዛ እኔ ምን ልሽ እ እሺ በዛ መጣለሁ። አላለችም። ደውለሽ ነበር ትመጣለች። ምን እያደረክ ነው? በስንኪኑ እይ፣ ጌም ጌም እየተጫወትኩ ነው ማዘር ይሄ ስልክ ነው። እርስዎ ትንሽዬ። ይህቺን ስልክ ከየት አምጥቶ ነው? ይሄ ስልክ ነው። ጌም ነው አ ይሄ እ ጌም አለ ላይ እ አያቴ አራዳ ነው ትለካ። እዚህ ላይም ጌም አለ። እንዲያው ለምን እኔ ይሄንን አልሰጠሁትም እንደ ስጦታ፣ ልጄ የፈዛበት ብዙ ጊዜ ቁጭ እያለች ስላስቸገረች እርሶ ጌም ይጫወቱበታል። በዚህ የተለያየ ቪዲዮ ያ ያሉ ግን እዚህ ውስጥ ለመክተት አይሆንም። እንዴት እንደሚያስገቡ ይለቀፍብሻል። ስክሪን እንደረከስ ላይ በቃ በቦርሳዬ ኮረጆ ላዘጋጅና እንደዚህ በኮረጆ ይዤ እራመዳለሁ እንዳይሰረቁ እንጂ። አያቴ እሱ ምን ያደርግልሻል? እየ አንቺ ሙዚቃ አትፈትልኝ። ሙዚቃ አለ እንዴ? ሙዚቃ ሙዚቃ፣ ምን አይነት ሙዚቃ? እንዴው እንዴው፣ እንግሊዘኛ እንግሊዘኛ አያቴ እኮ አራዳ ናት። ጨፈረች ነው ቤት የምትውለው እኮ ብቻዋን ስትዋል፣ አያቴ ሙዚቃ ይመቾታል። አያቴ የአራዳ ልጅ ሎት አራዳ ነው። ታ ታዲያ ከባለ በር ነው

የልጅ ልጅሽ አዶናይ ትምህርት ቤት ሄዳለች፣ አሁን ትመጣለች። የልጅ ልጅ አዶናይ እኮ የልጅ ልጅ ልጅ። አያቴ አራዳ ዩቲዩብም ያውቃሉ። እና ልጅ ልጆች ብቻ መሰላችሁ? ኧረ አያቴ የአራዳ ልጅ እውነት። ግቡልኝ ማለት ግቡልኝ እ እ እኔ እኮ ወደ እናንተ አካባቢ፣ እንደዚህ ዓይነት ነገር ነውር ነው። ወር አያውቅም እንግሊዝኛ እንግሊዝኛ ዳንስ በጣም ነው የምወደው። አያቴ ምናምን ከፈትልኝና እንደው ለምን አንጫወት? ኧረ አያቴ እረፍት ያንቺ ደግሞ አበዛ። እናቴ ኢትዮጵያን እንዲ ተሽከርክራ ስዟዟር እንግዲህ፣ እርጅና እርጅና ያደጉ አሁን ያዘኝ እንጂ እርጅና ደጉ፣ ምን እንበላ። ጥሩ ነው እግዚአብሔር ለዚህ እድሜ ያደረሰ። በቃ አይ፣ ታዲያ አያቴን እዚህ ቤት ቁጭ በቃ አድርገን ነው አያቴ

የመጨረሻ ራዳ ነው ትን በምን ጊዜ ወትሮ ይህንን ሁሉ ፊልም የሚያዩት ሲያን ጠዋ ጠዋት ሄዳለሁ፣ ከዚያ መልስ እንግዲህ እንዲያው እግዚአብሔር የልጅ ልጆችን ሰጥቶ ቡናይቱን የሚያፈልሉኛል፣ ጠላይቱም ከቤት አጠፋም አደለ እየተጎነጨ ቁጭ ብሎ ፋሲሌቲን ያው ያለ ላስ ምን ላድርግ ከእንግዲህ። አዎ የአሜሪካ ፊልም ነው እሱ እነ ፋሲሌ አሜሪካውያን ናቸው አይደል? ደሞ ጠሬነህ እንዲ እን ማለት አሜሪካ ቱርክ ናቸው? ቱርክ ናቸው። ማዘር ቴሌቪዥን ተከፍቷል፣ ግን የለችም። ፋዚሌት ምናምን እርሶ የሚሏት ማነች? ማዘር እኔ አላውቃትም። ማነች? አንተ ማይሆን ማይሆን ልዝገው፣ እንደው እንነጋገር። አያቴ ቃና ነው የምትወደው። አንቺ ፋሲሌት ምናምን ብላ ያልጠራቻቸው ሰዎች እኮ ቁጭ በቃ

ሆቴል ምናምን ሄዶ ይዝናናሉ። ሆቴል አንዳንዴ የት ልውሰዱት እንዴ? አፋፋ የልጅ ልጆቼ ይወስዱኛል። የት ልውሰዱት? እኔ ምኑን እዚህ ሀገር ምንድን ነው የሚባለው? እስካይላይት የሚባለው ሆቴል አለ። እስካይላይት እሱ አዲስ አበባ ወይ እዚህ እኮ ደቡብ ያሉ አሉ፣ ሌሎች ሆቴሎች አሉ። ከሶስት ኮከብ በላይ የለም እዚህ። ለዊ ያዕቆብ፣ አልታየ ነጋ ምናምን የሚባሉ አሉ። አበበ ዘለቀ አየቅርብኝ፣ እንደዛ እኮ አይ፣ ማጠነኝም። አያት ሻፍታም ነው እንደሷ። እኮ በቃ ስራዋ መብላት፣ መጠጣት፣ መዝናናት ነው። እረ አያቴ ይመችሽ። በጣም የምትገርም አያት ነሽ። እስካሁን እንዲሁ አለማወቅ እርሶን በጣም ቆጭቶኛል። ነክ አያቴ አሁን ይዤው እሄዳለሁ። ልጄ ትምህርት ይመጣል ናት በቃ እንደው እቤት ውስጥ ቆንጆ ስትገር በቃ ቤተክርስቲያን ነው። ሌላ ነገር ምንም የትም አትሄድም። ስራ በእዛ እንደው ልጄ እንዲያደርግሻት። ምንድን ነው የምትሰራው? እኔ እ እኔ ማዘር ዩቲዩበር ነኝ። ያውቃሉ። አውቃለሁ ልጆቼ። ነጋዴ ነኝ። ከንግድ ውጭ ዩቲዩብ ሰራ አለው። ዋና ስራዬ ንግድ ነው። ቢሮ መሰራ ነበር፣ ትቼው ነው። አያዋጣም። አይ የቢሮ ስራ ምን ጥቅም አለ ብለህ ነው? አዎ አያዋጣም። ለዛ አያዋጣም ማለት መሽገር የ ውቃትእንግዲህ እውነት ቆይ፣ ጫፍ ጫፉን ነገር ሲቀድም የሲኒያን እጮኛ ነበረች። ሲላን እንግዲህ ክ ክ ቀልብ የለውም። ቆንጅዬው ነው የፀጉሩ ምናምን ያለው እኔ ነው የሚመስለው አያቴ

እጅ ሀዛ ሚሏት ከስር ከስር ተወደው ጀመር ሁለቱ ልጁን አቃጠሉት። በሚቆርብበት በሚቆረብበት ሰዓት እንግዲህ አንደኛ ይህን እንቢ ስለኝ ገዳሙ ገባ። የለም እስከዚያ ድረስ እንግዲህ ምነው ከጸሎት መልስ እኮ ፈታ ለማለት ነው ነገር ፈገድ አይደለም። ተዚያ ልጁ ነው አስቸረሱኛ። እሺ እሺ ወይ አልወድህም አትለው፣ እሺ ወይ በቃ አልፈልግም አትለው። መሀል ቤት አርጋለ ፍቅር ውስጥ ገብታ ኖራል ተመልሶ ነቃ

ያላውቅ እህቴን የምትመዝልቺ ምናምን እያልኩ ነው እኔ። ቆይ አያ አያቴ ከደሴ ድረስ ጅምር ላይ ነው ስትገቢ ነው የተዘራጋሁት እንጂ ከመሀል አውቄብሻለሁ። ዝም አታስነቂም ግን ግንባርሽን፣ ምናምን የእጅሽን ውፍረት ምን አይነት አያት ነው እንደዚህ እንዴ ወይኔ፣ ታሙ አልተሳካልንም ማለት ወይኔ፣ አልተሳካልኝም አለ። ልሞት ነበር። የሆነ ቦታ ላይ ጆሮሽን ሳይ ሶስት ቦታ ተበዝቷል። ወይኔ፣ አንቺ በደንብ ሸፋፍኝ አላልኩሽም ነበር? አትታይም ነበር። እንዴት እንዳወቀሽ። ሚስስ ታሙ ናት ብዬ ወዲያው ነቃውባት። የሆነ ቦታ ላይ ደግሞ ማስኳ ሲወጣ ጥርሳ ናየው። ከዛ አላዋረዳችሁም ብዬ ዝለካሱ መልሶ ፍራንክ እያረ አፈርድላአንተ ምንሆነ ነው ታዲያ እኔ እንደዚህ አይነት ነገር አዋራለሁ እ ካያትሽ ጋር ለ ለማንኛውም ዋናው ያው እንትን ሰዎችን ማዝናናታችን ነው። ተመልካቻችን ተመልካቻችን እንግዲህ ወንድሜን ፍራንክ ላረገው ነበረ። ለካ እሱ እኔን ላለማስከፋት ብሎ ነው ቀድሞ አውቆኛል። እንዴት ነው የማልነቃው? እንዴት በመሀል ከማቋረጠች ብዬ ነው። እንዴት ነው የማልነቃው? እህቴም ማይሆን ነገር እኮ ነው። በጣም እኔ ብሰራ ግን አትነቃም ነበር። በጣም ይነቃል። አንቺ ቁመትሽ ራሱ ያስነቃው። እሷን በውፍረቷ፣ በቅላቷ፣ በድምጿ፣ በጥርሷ። እኔም በምንድን ነው የምታውቀው አንቺ። እንደው አላወራሽም። አሁን እንደ እናቴ ዘመዶች አላወራሽም እንጂ እኔ ብተውል ደግሞ ሌላ የነቃውት። ይሄ ብረት 6 ኪሎ ያለኝ ይመስላል ያው ክብደት የምሰራበት ብረት አይነት ነው። አያት ይሄንን ብረት እንደዚህ ተሽ አንቺ አሁን በቀላሉ ነው ይሄን ብረት እንደዚህ ስታደርጊ የነበረው እንዴ! ማንኛውም አያት ይሄንን ብረት ይዞ አይሄድም። ሌላ ጊዜ የብር በጣም ድራማ ነው፣ ጭውውት ነው፣ የትወራ ብቃትሽ። ታሙ በጣም የምትገርም ተዋናይ ናት። ምትገርም አክተርስ ናት። በጣም ፊልም መስራት ትችላለች። ያው በቅርቡ በራሷ ቲዩብ ስትመጣ ብቃቷን ታያላችሁ። በነገራችን ላይ አጭር ፊልምም እየጻፍን ነው ለመስራት የተለያዩ ቻናሎች አሉ ቤተሰቦቼ እኔን በጣም እያጣደፉኝ ነው፣ እና ያንን ነገር አጣድፌ ልጀምር እፈልጋለሁ። በቅርቡ አንዳንድ ነገሮችን እያስተካከልን ነው። እሷ በራሷ ቻናል ማስታወቂያውን አሁን እንለቃለን። የሪያክሽን ቻናልም ከአቱ ጋር ለመስራት እያቀድን ነው። ብቻ ሰፋ አርገን ይሄ ሁሉ ሰው ሆነን አንድ ቦታ ላይ ሙዝዝ ከምንል እስኪ ሰፋ ሰፋ አርገን በተለያየ ዘርፍ እናንተን ለማዝናናት ያው ደፋ ቀና እያልን ነው። እናንተ ደግሞ እኛን ላይክ ሰብስክራይብ ላይክ ሰብስክራይብ እያደረጋችሁ እስቲ ምንድን ነው ይሄን ሁሉ ቪዲዮ ሰርተን ያላነሰ መቶ ያህል ቪዲዮ ሰርተን፣ አዎ አሁን ብቻ ፕራንኩ ብቻ ከ20 ከ30 ይበልጣል። ሚገርም ፕራንክ ያን ሁሉ ሰርተን ሶሺ ምናምን ሰብስክራይበር አይገባንም፣ አይገባም። ቢያንስ እስቲ አስር ሺ አስገቡ፣ ደግፉን። እኛ የሚገራርም ስራ እንሰራለን፣ ግን እናንተ ሰብስክራይብ ላይክ እያደረጋችሁ አይደለም። እስቲ ሰብስክራይብ አስደረጉን አድርጉን፣ እስቲ ቢያንስ አስር ሺ አስገቡን። እኛ ደግሞ የሚገራርም ስራዎች አሉ በጣም የሚገራርሙ ስራዎች ማለት ነው። ክብራትና ክብራን፣ በተረፈ የዛሬው ጭውት ድራማ ያልተሳካው ፕራንክ ይህንን ይመስላል።